ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናችኋል ያልፋቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ጠቅላይ ሚኒስትር አብይ አህመድ በድንገት ፈረንሳይ ገብተዋል። ቀጣይ ጉዞ በጀርመን እና ጣሊያን ያመራሉን የተባለው መረጃው የወጣው አፍሪካ ኢንቴለጀንስ ነው። እንግዲህ ቀደም ስል ቅድመ ጉብኝት መረጃዎች ይወጡ ነበር። ነገር ግን አሁን ጠቅላይ ሚኒስትሩ ፈረንሳይ እስከሚገቡ መረጃ አልወጣም ተብሏል በምን ምክንያት ሊደበቅ እንደቻለ ባይታወቅም እዛ ከደረሱ በኋላ እንደሆነ ነው መረጃው የተሰማው። በሌላ መረጃ ፕሬዝዳንት ፑቲን ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክት ልኳል። ከተወሰኑ ዓመታት ወዲህ ሁለቱ ሀገራት ግንኙነት ጠበቅ ያለ ሆኖ ነው እንግዲህ የሚታየው። ብዙ የውጭ እግር የማያብዙት ፕሬዝዳንት ኢሳያስ አፈወርቂ ባለፉ አመት ጉብኝት እንግዲህ ከሄዱበት ሀገር ሩሲያ ናት። ቀጥሎም ቻይና፣ እንዲሁም ግብፅና ሳውዲ አረቢያ ይገኙበታል። ኤርትራ ነፃነቷን ያወጀችበትን አመተ ምህረት በነጌ ዕለት ግንቦት 16 2017 አመተ ምህረት በደማቅ ሁኔታ ታከብራለች። ከዚሁ ጋር ተያይዞ የእንኳን አደረሳችሁ መልዕክት ፑቲን አስተላልፏል። እንግዲህ ኤርትራ በነጌ ዕለት ሰላሳ አራተኛውን ዓመተ ምህረት ታከብራለች። በርካታ ሀገራት የእንኳን አደረሳችው መልእክት እያስተላለፉላትም ይገኛሉ። አድማጮቻችን፣ ተመልካቾቻችን ቀደም ስል የግንቦት ወርን እንቅስቃሴዎችን ስንነግራችሁ በነገው ዕለት ነው እንግዲህ በ1983 ዓመተ ምህረት ኤርትራ አስመራ ከተማን የተቆጣጠረች ሙሉ ለሙሉ የኤርትራ ግዛቶችን በቁጥጥራቸው ስር ያስገቡት ማለት ነው። አድማጮች ተመልካቾች፣ ሁለቱ ሀገራት ዲፕሎማሲ ከጀመሩት እንግዲህ ሰላሳ አንድ አመት መሆናቸው ይታወቃል። ሩሲያ እና ኤርትራ ባለፈው አመት የሀገሪቱ ሰላሳኛው አመት ክብረ በዓል ላይ ተመልክተው እንግዲህ የሩሲያ ባህር ኃይል ወደ ምጽዋ ሄደው እንደነበር ይታወቃል። በቀይ ባህር ባለው ኃያላን ሀገራት ብርብርብ እንግዲህ ሩሲያን በፖርት ሱዳን በቅርብ ርቀት ወታደራዊ ቤዝ ለመገንባት ወጣ ገባ ማለቱ የሚታወቅ ጉዳይ ነው። የሱዳን የእርስ በርስ ጦርነት መጀመሩን ተከትሎ እስካሁን ግን ምንም የተሰራ ነገር እንደሌለ ተገልጿል። በሌላ መረጃ የኤርትራ ባህር ኃይል የየመን አሳ አስጋሪዎችን ገልሏል። የኤርትራ ባህር ኃይል በሰነዘረው ጥቃት በጀልባ ላይ ያሉት ሰላሳ አንድ ሰው ነበር። በተከፈተው ቶክስ ሶስት የመናውያን ሞቷል። ጥቃቱ የተሰነዘረው በየመን የባህር ክልል ነው ተብሏል። የየመን ግብርና ሚኒስትር ግድያውን አውግዟል። ቀይ ባህር ላይ ያለው ውዝግብ እንግዲህ ስጋትና ስርዓት የፈጠረበት ሁኔታ ነው ያለው ለሌላ ለግል ጉዳይ እና ለሌላ ስራ ለአሳ ማስገር ስራ ላይ የተሰማሩትን እንግዲህ በአሸባሪ ወይም ደግሞ ለጥፋት የተዘጋጁ ናቸው ተብሎ ከጥንቃቄ የተነሳ ነው እንግዲህ ኤርትራ እርምጃ የወሰደችው ተብሏል። ሌላው የኢትዮጵያ ጎረቤት የተከለከለውን መርዛማውን የጦር መሳሪያ ተጠቅማለች ነው የተባለው። ከዚሁ ጋር ተያይዞ ሰሞኑን እንግዲህ የአሜሪካ ማዕቀብ ይጠብቃታል ተብሏል። ይህንን በዓለም ጥቅም ላይ እንዳይውል የተከለከለውን መሳሪያ የተጠቀመችው ሱዳን ነች ተብሏል። እንግዲህ አየርን የሚያባክል ሰውነትን የሚያቃጥሉ ነው እንግዲህ ሲተኮሱ አየርን የሚያቃጥሉ ነው ተብሏል። እንግዲህ የሱዳን ጦርነት እንግዲህ ወደ ሰማኒያ ሺህ የሚደርሱትን ዜጎችን አፈናቅሏል። በአሁኑ ሰዓት በርካቶች ተፈናቅሎ ነው የሚገኙ እንግዲህ ሱዳን ከዚህ በፊትም ክሎሪ የተባለውን የጦር መሳሪያ ሱዳን መጠቀሟ ተረጋግጧል። የሱዳን መንግስት ኬሚካል የጦር መሳሪያዎችን እንዲያቆም አሜሪካ ዲፓርትመንት ጠይቋል። አድማጮቻችን፣ ተመልካቾቻችን እንግዲህ እንዲህ አይነቱ መሳሪያዎች ከፍተኛ ጥፋት እያደረሱ እንደሚገኙ ነው የተገለጸው። ከዚህ በፊት በሰሜኑ ጦርነት ወቅትም ህዋድም ይህን ማሰራኬት እንዳመጣ ባናውቅም ተጠቅሞበት ነበር። ምስማር የሚተፉ ሞርተሮችን እና መርፎችን ሲጠቀም ነበር በእንደዚሁ አይነት ሁኔታ ከውጭ የገቡ መሳሪያዎች ናቸው። ፍንትታሪዎቻቸው እንደ መስማር ወደ ሰውነት ውስጥ የሚገቡ ናቸው። አሁን ደግሞ ሱዳን እየተጠቀመችበት ያለችው ጋዝ የሆነ አይነት ነገር ነው። በአየር ላይ አየርን የመበከል አቅም እንዳለው መረጃዎች ይጠቁማሉ። በሌላ መረጃ እስራኤል በኢራን ላይ እርምጃ ወስዳለሁኝ ብላለች። ኢራንን በዙሪያ መልስ ሰጥታለች። እንግዲህ የኒኩለር ድርድሩ ካልተሳካ አሜሪካም ወደ እርምጃ ትገባለች ተብሏል። እንግዲህ የኢራን እና የእስራኤል ጉዳይ እንደገና ሊያገረሽ ነው ተብሎ ተፈርቷል። አድማጮች ተመልካቾች፣ ሌላው አዲስ አበባ ከተማ የምስክር ወረቀትን እንኳን የሌላቸውን ሐኪሞች በደላላ ሰርተፊኬት ተሰርተውላቸው እንዲመዘገቡ እየተደረገ ይገኛል። ይሄንን የሚያደርጉት የአካባቢው ካድሬዎች ናቸው ተብሏል። እንግዲህ ብልጽግና ተከፍቶበት አድማ የተከፈተበትን አድማ ለማርገብ እንቅልፍ አጥቷል። ሰሞኑን እንግዲህ ወታደራዊ ሆስፒታሎች ወደ ሲቪል የማሻገር ሽግሽግ እያደረጉ ቢገኙም እሱም አልተሳካላቸውም ተብሏል። አሁን በተለያዩ ቦታዎች ላይ የቅጥር እንቅስቃሴ የቀጠለበት ሁኔታ ነው ያለው። የማባረር እና የመቅጠሪያ ማስታወቂያዎች በየቦታው ተለጥፏል። ይሄንን ግን ተግባራዊ የሚያደርግ ሲጠፋ ለደላላዎች ገንዘብ በመክፈል ጋውን የለበሰውን ሁሉ ሐኪም ነው በማለት እንግዲህ ፖለቲካውን ለማረጋጋት ከፍተኛ ስራ እየሰሩ እንደሚገኙ የተገለጸው የሕክምና ሰርተፊኬት ያሌላቸውም ፎርጊድ እንዲያወጡ እና እንዲመዘገቡ ሁሉ በደላላ እየተደረገ እንደሚገኝ ካድሬዎቹ በየቦታ እየተንቀሳቀሱ ይህን ስራ እየሰሩ ይገኛሉ። ከፍተኛ ድንጋጤ ውስጥ የገቡት ደግሞ ሕክምና ትምህርት የተማሪ ሀይል በኢትዮጵያ ውስጥ ጠፍቶ ሳይሆን የሐኪሞች ጥያቄ ሳይመለስ እኛ በእነሱ ቦታ ተቀጥረን አንሰራም የሚል አድማ ነው የተደረገውን የተባለው። አድማጮቻችን ተመልካቾቻችን እንግዲህ በተፈጠረው የኑሮ ውድነትና በተፈጠረው ቀውስ የኢትዮጵያ ሕዝብ እርስ በርስ እየተናበበ በተረጋጋ ሁኔታ እየተያየ ይገኛል። አንዳንድ ስግብግቦች ሄደው የመመዝገብ አይነት ነገር ቢኖርም ነገር ግን ከሞላ ጎደል ይሄንን ማስታወቂያ የሚያነብም አልተገኘም። በእነሱ ላይ የደረሰ ችግር በእኛ ላይም የማይደርስበት ምንም አይነት ምክንያት ስለሌለ እንረጋጋ እየተባለ ይገኛል። አድማጮቻችን ተመልካቾቻችን፣ ከዚህ ውጭ ደግሞ ወታደራዊ ሀክሞችን ወደ ሲቪል የማሸጋገር ስራም ሰርቶ ነበር። ይሄም እምብዛም ውጤት አላመጣላቸውም። በዚህ በኩልም ኪሳራ ገጥሟቸዋል ተብሏል። በሌላ መረጃ በዛሬው ዕለት እንግዲህ የዩኒቨርሲቲ መምህራን በስብሰባ ላይ ይገኛሉ። ሞባይል ስልካቸውን ሳይዙ እንዲገቡ ተደርጓል። እነዚህ መምራኖች እንግዲህ በርካታ ጥያቄዎችን ያነሳሉ ተብሎ ይጠበቃል። ቀደም ሲል እንግዲህ የመለስተኛ ሁለተኛ ደረጃ ትምህርት ቤቶች መምራን በተለያዩ ቦታዎች ላይ ስብሰባ አድርገው እንደነበር የሚታወስ ጉዳይ ነው። ዛሬ ደግሞ በዛሬው እለት የዩኒቨርሲቲ መምራኖች ስብሰባ ተጠርቷል። እንግዲህ ይሄ ስብሰባ ከተጠናቀቀ የዩኒቨርሲቲ መምራኖች ምን አይነት ጥያቄ አንስቷል ቀጣይ ጊዜስ ምንድነው ያሰቡት የሚለውንና ብልጽግና ምን መልስ እንደሰጣቸው እና ከዚህ ከሐኪሞች ጋር በተያያዘ ጉዳይ ተነስቷለው የሚሉትን በትክክል መረጃው ሲደርሰን ለአድማጭ ተመልካቾች ተደራሽ የምናደርግ ይሆናል። በሌላ መረጃ በባህር ዳር ዙሪያ ሶስት የአድማ ብተና አባላት ከስምሪት ቀጠና ጠፍቶ ፋኖን ተቀላቅሏል። በሸዋ ሮቢት የባጃጅ አሽከርካሪዎች ስራ አቁሟል። ባለፈው ፋኖቹ በወሰዱት እርምጃ ተከትሎ ነው ተብሏል። እንግዲህ አስራ አምስት የአድማ ብተና በዚህ እርምጃ እንደተገደለ ነው የተገለጸው። የወረዳ አመራሮችና ከንቲባ ቆስሎ ሆስፒታል መግባታቸው ይታወቃል። ፋኖቹ ጠንከር ያለ እርምጃ መውሰዳቸውን ተከትሎ እንግዲህ የተሽከርካሪ እንቅስቃሴ እንዲቆም በሸዋ ሮቢት የተደረገበት ሁኔታ ነው ያለው። በሌላ መረጃ በቆላ ወገራ ቀጠና ከባድ ውጊያ ተደርጓል። በንጹሀን ላይም ጉዳት ደርሷል ነው የተባለው በአርማጮ ጠገዴ ደባርቅ ከዛሪማ የመሳሰሉ አቅጣጫዎች አገዛዙ ሙሉ ኃይሉን ከነመካናይዝዱ በማንቀሳቀሱ ነው ተብሏል። እንግዲህ በአምስት አቅጣጫ ነው ኃይል ያንቀሳቀሰው። ይህ ውጊያ ለአምስተኛ ቀን ነው እየተደረገ ያለው ተብሏል። ሰባት ክብለ ጦር ነው እንግዲህ የፋኖ ኃይሎች እየተዋጉ የሚገኙትን የተባለው ውጊያው ቀጥሏል። በንጹሃን በኩል ሀያ አንድ ሰው እንደተገደለ ነው እንግዲህ የተገለጸው ከዚህ ውስጥ አስራ አራቱ ህጻናቶች ናቸው ተብሏል። እንግዲህ አገዛዙ በአማራ ክልል እያደረገ ባለው ጦርነት በጣም ይገርማቸዋል። እነዚህ ሀያ አንድ ንጹሃን ግንባር ገብቶ ተኩሶ ተዋግቶ ሳይሆን ፋኖን ሲያጡ ሪፖርት ለማድረግ ሆነ ተብሎ የሚገደሉ ናቸው ተብሏል። ሌላው ትላንትና አመሻሽ እብናት ከተማ ፋኖ ወደ ከተማ ገብቶ ነበር። ከፍተኛ ተኩስም ነበር። በወቅቱ ፋኖ ወደ ከተማ እንዳይገባ የዙሃ ሶስት ቶክስ ነበር። ነገር ግን ፋኖን ከከተማ መግባት አላዳነውም። ፋኖ ይሄንን ያደረገው ፋኖዎችን ለመክበብ በርካታ ቁጥር ያለው ሰራዊት ከነ መካና ህዝቡ ወደ ፋኖ ቀጠና መሰማራቱን ተከትሎ ነው ተብሏል። ፋኖዎቹ ጥቃት የከፈቱትን የተባለው ሌላ ፋኖዎቹ የተሳካ ኦፕሬሽን ነው ብሎታል። ይሄንን ኦፕሬሽን እንግዲህ ፋኖን እንከባልን በማለት የሚደረጉ እንቅስቃሴዎች ተስፋፍቷል አሁን አማራ ክልል ላይ ነገር ግን ፋኖቹ ከበባን በመስበር ሌላ ከበባ በመስራት እየመቷቸው ይገኛሉ። ሌላው ጋይንት መኳባ ገበሬ መንደር ከፍተኛ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት እንግዲህ በርካታ ጉዳት መድረሱን መረጃዎች ወጥቷል። ከዚህ በተጨማሪ በአማራ ክልል በተከፈተው ጦርነት እንግዲህ ጦርነቱ ከተጀመረ ሁለት ዓመት ጊዜ እየወሰደ የሚገኝበት ሁኔታ ነው ያለው። በዚህ ሂደት ውስጥ አስቸኳይ የጊዜ አዋጆችን በማውጣት የተለያዩ ቀጠሮዎችን በመስጠት አማራ ክልል ወሎን ጨምሮ ጎንደርን ጨምሮ የተለያዩ ቦታዎች ላይ በሃይማኖት ዙሪያ ከፍተኛ ግጭት እንዲነሳ ሙከራ ሲያደርግ የነበረው አገዛዙ አንድም ሳይሳካለት ምንጃር አካባቢ ግን ወደ ስምንት አርሶ አደሮች በዚሁ በሃይማኖት ግጭት እንዲገደሉ አድርጓል። በሚንጃር የመንግስት ኃይሎች የሃይማኖታዊ ግጭት ለመቀስቀስ እየሞከሩ ነው ነው የተባለው በአካባቢ ያሉት ሙስሊሞቹን ኑ ከኛ ጋር ተሰለፉ፣ ክርስቲያኖችን ውጉ በማለት እንግዲህ አንድ የሙስሊም ባጃጅ ማን ነው ሞተር አሽከርካሪ መከላከያው ተኩሶ በመግደል ፋኖ ነው የገደለው በማለት ሙስሊሞቹን አስተባብሮ መሳሪያ ጥይትን በመስጠት ሙስሊሞቹ ቁጣ በመቀስቀስ ስምንት የክርስቲያን አርሶ አደሮችን ዘመቻ ከፍቶባቸው ገልሏል። መከላከያ በብሔር መካከል በሚፈጠሩ ችግሮችና ግጭቶች በመሃል ገብቶ ማረጋጋት ሲገባው ራሱ ችግር ፈጣሪ ሆኖ ተገኝቷል ሲሉ የአካባቢ ነዋሪዎች ይህንን ምስጢር አጋልጧል። አድማጮቻችን፣ ተመልካቾቻችን ጉዳዩ የተከሰተው ምንጃር አካባቢ ነው። አሁንም ለመላው ኢትዮጵያ ሙስሊሞችና ክርስቲያኖች በኢትዮጵያ ውስጥ እየተደረገ ያለው ጦርነት አገዛዙ ጦርነቱን መቆጣጠር እና ሰላምን ማስፈን ባለመቻሉ ጦርነቱ ወደ ሃይማኖት ግጭት እንዲገባ እና ሕዝቡ እንዲከፋፈል እና ወደ ሃይማኖት ግጭት ገብቶ እርስ በራስ እንዲገዳደል አገዛዙ እንዲተነፍስ እና እረፍት እንዲያገኝ የሚያደርገውን እንቅስቃሴ በሰከነ ሁኔታ ቆም ብላችሁ ሳትመለከቱ እርምጃ በመውሰዳችሁ እጅግ በጣም የሚያሳዝን መሆኑን እየገለጽንላችሁ፣ ነገር ግን ቀጣይ ጊዜያቶችንም በሰከነ ሁኔታ ጉዳዩ ከተነሳ ማን ያለ እንዴት ሊሆን ቻለ የሚለውን ሳታረጋግጡ ወደ እርምጃ እንዳትገቡ ጥሪያችንን እናስተላልፋለን። አድማጮቻችን፣ ተመልካቾቻችን መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ሰላም አሉልኝ። ሰላም